በዛሬ ቪዲዮ የእኛ ጨረቃ ፋሚሊ ብሩክ እና አይሚ ዛሬም ተመልሰው ልንከች ብለዋል። በዛሬ ቪዲዮ ለየት ያለ ነገር ተፈጥሯል። እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ስሜቴ እየተቀየረ ነው። አቤት አቤት! ምንድን ቆይ ቆይ፣ ምንድን ነው እየተቀየረ ያለ? አረ ማን ነው እንደዚህ ድራማ ስራ ያላቸው? አረ ምን እንደዚህ ድራማ እንድስራ የሚያደርጉት? ተው ተው ተው፣ እኔ የለሁበትም፣ እኔ የለሁበትም። አይሚ በኋላ የእውነቴን ነው። እኔ የለሁበትም። ብሩክ ይከብድሻል፣ አመጣጡ ብሩክ ይከብድሻል። እኔ የሆነ እነግርሻለሁ። ብሩኬ ይከብድሻል አመጣጡ ከአቅምሽ በላይ የሆነ ነገር ነው የሚያደርግሽ ሀይሚ፣ እኔ የለሁበትም። በቃ የእውነቴን ነው ፋሚሊ። እሺ ሀይሚ ምናምን ከአንተ ጋር ሆነ በማያት ጊዜ ምናምን የሆነ የተለየ ነገር እየተሰማኝ ዳሎች ነው የምነግርሽ። ሀይሚ ቀልድ አላውቅም። እኔም ቀልድ አላውቅም እኔም ቀልድ አላውቅም አባቴ ሀይሚ ማለት እኮ ወደ ብሩክ የፈለገ ሰው ለምን አይሆንም? አይተሃል? እንዴት እኔ እኮ ድፍረቱን ራሱ አግኝተህ እንደዚህ አይነት ቪዲዮ በመስራት ተገር የሚባል ይህን ልጅ አይተዋል? እንደዚህ አንቁ ሲያስብለው፣ አንዴት እንዴት ደፍረ እንዴት ደፍረ እንዴት ደፍረ እንደዚህ ትለዋለ። የዛ ልጅ የደረሰበት ነገር አንተ ጋር አለመድረሱ በምን እርግጠኛ ሆንክ በምን እርግጠኛ ሆንክ? እንዳትመታ እንዳትመታ ወንድሜ። የለም ሌላ ምንም ሌላ አልችልም። እሺ ወደኝ ሙድ ሶንኩ አንብቶ ነው በሷ ቀዳለ። ዋው ዋው ዋው ዋው ዋው ዋው ዋው፣ ፋሚሊ እየሰማችሁ ነው። ንግግር ንግግ ንግርግር እየሰማች ነው ምን እያለ እንደሆነ። ብሩኬ የፈለገ ምትወደኝ መወድህ ጓደኛ ይሁን አትሁን፣ እኔ አይመለከተኝም በሀይሚ ከመጣብኝ እያለ ነው። በሀይሚ ድርድር አላውቅም በሚስትና በርስት ምንም ምንም ልታደርጉ አትችልም። የእኔ አባት ምንም ልታደርገው አትችልም። እኔ እኔ እኔ የፈረው አሁን ለሀይሚ ነው ፋሚሊ፣ የእውነት ነም ነግራችሁ፣ እኔ የፈረውኝ ለሀይሚ ነው። ምክንያቱም እንደዚህ በተደጋጋሚ ዴንጆሮስ የሆነ እንደዚህ አይነት ፕራንክ እያደረገችው በምን አይነት ፕራንክ ሊያገኛት እንደሚችል አይዲያው የላችሁም። የእውነት ነም ነግራችሁ አይዲያው የላችሁም። ካላስነባት ምን አይነት ልኛላችሁ ምን አለ ትልኛላችሁ? እንዲህ በቀላሉ ደግሞ አይመጣባትም ብሩኬ፣ እንዲህ በቀላሉ አይመጣም። እስካሁን ድረስ የቆየ የሆነ ነገር ያስረላት መሆን አለበት እንጂ ብሩኬ በሰላሙ ይህንን ሁሉ ፍራንክ ሊቀበል አይችልም። እሺ ፍላጎታለች። አይ ግን ደግሞ እንደዚህ በፍጥነት የሚሆን ነገር አይደለም። አረ በለው ጭራሽ እኔም ፍላጎታለኛል አለችው። ወይኔ ወይኔ ወይኔ ወይኔ የበላቸው የእውነቴን ነው ፋሚል እንዴት ነው ሀይሚ? በጣም ታፍ እኔ ቃላት የለኝም። እኔ ሀይሚ በሰሙን መጦብሻለን ብላችሁ መጦባታለን ብላችሁ እንዲህ ብሩክ አይዞህ ቻል አድርገው ቻል አድርገው መቼም በሀይሚ የመጣ ነገር በጣም ብዙ እየተፈተንክ ነው፣ እያየን ነው። ሌላ ምንም ልልህ አልችልም። አይዞህ አይዞ ወንድሜ አይዞ፣ መቻል ነው። ሀይሚነሽ በቃ በፕራንክ አንዴ ከባድ ነው። እዚ እንዴት ነው አምሽበት ግን እሷን ስሜቷን መቼ ወይኒ ወይኒ ባይዚ ማለት ነው። የሆነ ቪዲዮ እያየሁኝ ነበር፣ አይታችሁ ከሆነ ብዬ አስባለሁ። አንዳንድ ልጆችም እንደዚህ የጓደኛቸውን በመፈለግ በጣም እየተጣሉ እያየሁ ነበር ሶሻል ሚዲያ ላይ። እንደ እውነታው ስትሄዱ የፈለገ ነገር ቢሆን ግን ጓደኛ ጓደኛ ነው። የእውነቴን ነው። ፍቅረኛ ጓደኛችሁ ፍቅረኛውን አምጦ የሚያስተዋውቃችሁ በቃ እንደ ወንድም ማየቷችሁ ነው። ገብቷችኋል። ትምኙብኝ ያላችሁ ምናምን ነገር ብሎ አስቦ አይደለም የሚያስተዋውቃችሁ እና በዛን ሰዓት ትልቅ ስህተት ከሰራችሁ የእውነቴንም የምነግራችሁ በጣም በቃ የጓደኛችሁን ሚስት ወይም ደግሞ ባል እንደመመኘት በጣም የሚደብር ነገር የለም። የእውነቴን ነው፣ የሚደብር ነገር የለም። እና በሪል ላይፍ ያላችሁ እንደዚህ ጓደኛችሁን ልትመኙም ያሰባችሁ የተመኛችሁም፣ የምሬን ነው ሊጸጽታችሁ ይገባል፣ ህሊናችሁ ሊወቅሳችሁ ይገባል። የምሬን ነው ነግራችሁ፣ ይሄ ፍቅር ሊሆን አይችልም ብዬ ነው ማስበው። የእውነቴን ይህ ያስተምራል፣ ባይዞ ትልቅ ትምህርት ያለው ነገር ነው ይሄ ፕራንክ ራሱ ማለት ነው። እና እንደዛ ያሰባችሁ ወይም ደግሞ ያደረጋችሁ ካላችሁ የእውነቴን ነው በጣም በጣም አዝናለሁ። በጣም አዝናለሁ። መደረግ የሌለበት ነገር ነው። አንተ እኮ አይደለህም ማለት እኔም የዛኔ ከየው ጊዜ ጀምሮ እኔም እኮ የሆነ ስሜት ተሰምቶኛል። ግን ደግሞ አረ ሀይሚ እንዴ፣ አንቺ አረ ተይ። ግን እኔ ደግሞ ደሞ እኮ ስርዝ ብላ ነው የምታወራው። ሰርዝ ብላ አይናና ፍጣ ነው የምታወራው። በቃ የምር ምንም እንዳልተፈጠረ ምንም እንዳልመሰለው ከብሩኬ ጋር ምንም አይነት ጉንኙነት እንደሌላ አድርጋ ነው እሚያወራች ያለችው። በዚህ እ በቃ ብሩክን ወንድም ማለት አስተዋውቂ ይዘው የሄደች ነው የምትመስለው። የእውነቴን ነው ብሩኬ ጅና ጣጥፋ አሳዘነኝ። አይዞህ ወንድሜ ምንም ማድረግ አይቻልም። መጣ ባለች እንግዲህ ማንተም መሄድ ነው። ምንም እኔ እኔ አልገላግልሽም ሀይሚ፣ እኔ አልገላግልሽም፣ እንድሽ ብዬ አልገላግልሽም። በይ መጣው ነገር እራስሽ ኃላፊነቱን ተስጃለሽ ሰላም ሰላም፣ ውድነ የተከበራችሁ ዩትዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም፣ እኔ አለሁላችሁ። ዛሬም ተመልሼ ከችብ ይላችኋለሁ በሌላ በሌላና ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዚሁ አጋጣሚ ለክርስትና እምነት ተከታዮች በሙሉ ትናንትና ስላልተገናኘን እንኳን አደረሳችሁ ለግንቦት ልደታ ማለት ፈልጋለሁ። ሀገር ውስጥም ከሀገር ውጭም ያላችሁ ውድነ የተከበራችሁ እንቁ ፋሚሊዎቼ እንኳን አደረሳችሁ ማለት ፈልጋለሁ። አሁን ቀጥታ ወደ ነብሩኬ ፕሮግራም ወደ ነሀይሚ እናልፋለን እሺ። ከበራችሁ የኛ ውድ ቤተሰቦች ሰላም ሰላም ሰላም። ሃይሚ እንደት ነሽ? ልንሁልህ፣ ሰላም ሁሉን አማን እሺ። ብቅ ብዬላችኋለሁ ማለት ነው። እኔ ግን ፋሚሊ፣ እኔ ሃይሚ አወዳደቋ እኔ ካሁን ካሁን እየመጣብኝ ነው በቃ ብሩኬ ምን አይነት ፕራንክ ሊሰራት እንደሚችል በቃ በማሰብ ጭንቅላቴ እየናወዘን፣ የእውነቴ ምን አይነት ፕራንክ በምን አይነት ፕራንክ ሃይሚን ሊያሳብዳት እንደሚችል አሰብኩት። የእውነቴ ነው አሰብኩት። ሃይሚን እንደዚህ እየጠነሰሰችለት ሄዳ እየወጋችው እኔ እንጃ፣ እኔ እንጃ፣ እኔ እንጃ የሚቀመምልሽ ነገር እኔ እንጃ ሀይሚ፣ እኔ እንጃ። ብቻ ያን ነገር እናያለን በቅርቡ። ፋሚሊ ጠብቁ፣ በቅርቡ እናያለን። እሺ ብሩኪ፣ ምን አልክ? ምን አልክ? ወንድማችን አይዞህ። ስሜቴ እየተቀየረ ነው። አቤት፣ አቤት፣ ምንድን ነው እየተቀየረ ያለ? አረ ማነው እንደዚህ ድራማ ስር ያላቸው ኖሽ? እንደዚህ ድራማ እንዲህ ስራ የሚያደርጉት ታው፣ ታው፣ ታው፣ እኔ የለሁበትም እኔ የለሁበትም ሀይሚ በኋላ የእውነቴን ነው። እኔ የለሁበትም ብሩክ ይከብድሻል። አመጣጡ ብሩክ ይከብድሻል። እኔ ይሄው እነግርሻለሁ። ብሩክ ይከብድሻል። አመጣጡ ከአቅምሽ በላይ የሆነ ነገር ነው የሚያደርግሽ ሀይሚ። እኔ የለሁበትም በቃ፣ የእውነቴን ነው ፋሚሊ። እሺ ሀይሚ ምናምን ከአንተ ጋር በማያት ጊዜ ምናምን የሆነ የተለየ ነገር እየተሰማኝ፣ ታሎሽ ነው የምነግርህ ሀይሚ። ቀልዳለህ እኔም ቀልድ አላውቅም። እኔም ቀልድ አላውቅም አባቴ። ሀይሚ ማለት እኮ ወደ ብሩክ የፈለገ ሰው ለምን አይሆንም? አይተሃል? እንዴት እኔ እኮ ድፍረቱን ራሱ አግኝተህ እንደዚህ አይነት ቪዲዮ በመስራት ተገርም የሚባል ይህን ልጅ አይተዋል? እንደዚህ አንቆ ሲያስብለው እንዴት ደፍረ፣ እንዴት ደፍረ፣ እንዴት ደፍረ እንደዚህ ትለዋለህ። የዛ ልጅ የደረሰበት ነገር አንተ ጋር አለመድረሱም በምን እርግጠኛ ሆንክ? በምን እርግጠኛ ሆንክ? እንዳትመታ እንዳትመታ ወንድሜ፣ ይህንም ሌላ ምንም ሌላ አልችልም እ ሙድሶ እንኳን ብትሆን በሷ ቀዳለ ፋሚሊ፣ እየሰማችሁ ነው። ንግግር ንግርግር እየሰማችሁ ነው ምን እያለ እንደሆነ። ብሩኬ የፈለገ የምትወደኝ የምወድህ ጓደኛ ይሁን አትን እኔ አይመለከተኝም። በሀይሚ ከመጣብኝ እያለ በሀይሚ ድርድር አላቅም። በሚስትና በርስት ምንም ልታደርገው አትችልም። የኔ አባት ምንም ልታደርገው አትችልም። እኔ የፈራው አሁን ለሀይሚ ነው። ፋሚሊ የእውነት ነም ነግራችሁ እኔ የፈራውም ለሀይሚ ነው። ምክንያቱም እንደዚህ በተደጋጋሚ ዴንጀረስ የሆነ እንደዚህ አይነት ፕራንክ እያደረገችው በምን አይነት ፕራንክ ሊያገኛት እንደሚችል አይዲያው የላችሁም። የእውነቴንም ነግራችሁ አይዲያው የላችሁም። ካላስነባት ነባት ምን አለ ትሉኛላችሁ? ምን አለ ትሉኛላችሁ? እንዲህ በቀላሉ ደግሞ አይመጣባትም ብሩኬ፣ እንዲህ በቀላሉ አይመጣም። እስካሁን ድረስ የቆየ የሆነ ነገር ያስይላት መሆን አለበት እንጂ ብሩኬ በሰላሙ ይህንን ሁሉ ፕራንክ ሊቀበል አይችልም። እሺ ስለጎታለሽ አይ ግን ደግሞ እንደዚህ በፍጥነት የሚሆን ነገር አይደለም። አረ በለው ጭራሽ እኔም ፍላጎታለኝ አላለችው። ወይኔ ወይኔ ወይኔ ወይኔ በላቸው። የእውነት ነው ፋሚሊ፣ እንዴት ነው አይሚ? በጣም ታፍ። እኔ ቃላት የለኝም። እኔ አይሚ በይሰውን በቃ መጥጦብሻለን ብላችሁ መጥጦባታለን ብላችሁ እንዲህ ብሩክ አይዞ ቻል አድርገው ቻል አድርገው። መቼም በሀይሚ የመጣ ነገር በጣም ብዙ እየተፈተንክ ነው፣ እያየን ነው። ሌላ ምንም ልላ አልችልም። አይዞ አይዞ ወንድሜ አይዞ፣ መቻል ነው ሀይሚነች። በቃ በፕራንክ አንዴ ከባድ ነው እ እንዴት አስባችሁ ነው ለታችሁ ነው ነው? ግን እሷን ስሜቷ መቼ ወይኔ ወይኔ ባይዘ ማለት ነው። የሆነ ቪዲዮ እያዩ የነበር ነበር አይታችሁ ከሆነ ብዬ አስባለሁ። አንዳንድ ልጆችም እንደዚህ የጓደኛቸውን በመፈለግ በጣም እየተጣሉ እያየው ነበር ሶሻል ሚዲያ ላይ። እንደ እውነታው ስትሄዱ የፈለገ ነገር ቢሆን ግን ጓደኛ ጓደኛ ነው። የእውነቴን ነው ፍቅረኛ ጓደኛችሁ ፍቅረኛውን አምጦ የሚያስተዋውቃችሁ በቃ እንደወንድ ማየቷችሁ ነው ገብቷችሁ አላ ትምኙብኝ ያላችሁ ምናምን ነገር ብሎ አስቦ አይደለም የሚያስተዋውቃችሁ። እና በዛን ሰዓት ትልቅ ስህተት ከሰራችሁ የእውነቴንም ነገራችሁ፣ በጣም በቃ የጓደኛችሁን ሚስት ወይም ደግሞ ባል እንደመመኘት በጣም የሚደብር ነገር የለም። የእውነቴን ነው የሚደብር ነገር የለም። እና በሪል ላይፍ ያላችሁ እንደዚህ የጓደኛችሁን ልትመኙም ያሰባችሁ የተመኛችሁም የምሬ ነው፣ ሊጸጽታችሁ ይገባል፣ ህሊናችሁ ሊወቅሳችሁ ይገባል። የምሬንም ነግራችሁ ይሄ ፍቅር ሊሆን አይችልም ብዬ ነው የማስበው። የእውነቴን ይሄ ያስተምራል፣ ባይዘው ትልቅ ትምህርት ያለው ነገር ነው ይሄ ፕራንክ ራሱ ማለት ነው። እና እንደዛ ያሰባችሁ ወይም ደግሞ ያደረጋችሁ ካላችሁ የእውነቴን ነው በጣም በጣም አዝናለሁ፣ በጣም አዝናለሁ። መደረግ የሌለበት ነገር ነው

አንዳንድ ጊዜ አንተም ዝም አትበላት፣ ብሩኬ ዝም አትበላት። እንደዚህ እየመጣች በየሰዓቱ በሌላ ሰው በምናምን እንደዚህ አይነት ፕራንክ እየሰራች ዝም ማለት አይገባም እንዴ። አንተም የተገቢውን አጸፋ መመለስ መቻል አለብህ። ብሩኬ አኩራን ዝቱ አይቀርም፣ ዝቱ አይቀርም። ፋሚሊ እርግጠኛኝን ማግራች ዝቱ አይቀርም። ብሩኬ እንደዚህ ካለሽ እንግዲህ እንጠብቃለን። ብሩኬ በቅርቡ ያበደር ያበደ ያበደ ሪቬንጅን እንጠብቃለን። ሰው እንግዲህ የዛሬው ቪዲዮ እንደተመለከታችሁት ነው። አዎ በቀጣይ ቪዲዮ ለየት ያለ ቪዲዮ ይሆናል ብዬ አስባለሁ። ብሩኬም አጠፋውን ይመልሳል ብዬ አስባለሁ። የሆነት ነው ይመልሳል ብዬ አስባለሁ። ዛሬው ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከ ምን ገናኝ ድረስ መልካም ነው። ምንላችኋለሁ የኔ ቁና ቸኮሌት ፋሚሊ፣ ዛሬው ቪዲዮ ይመስል ነበረ። በቀጣይ እስከ ምንገናኝ ድረስ ባይ።